አሰላሙ አሌይኩም ቤተሰቦች እንደምን አላችሁ ዛሬ ደግሞ ዤላችሁ የመጣሁት ከሰራኋቸው ሱፍራዎች ውስጥ እንዴት እንዴት አርጌ እንደ ሰራኋቸው ባላሳያችሁም ከሰራኋቸው ሱፍራዎች ውስጥ እንግዲህ በፎቶም በቪዲዮም ያሉትን ላሳያችሁ ዝግጅቴን ጨርሼ መጥቻለሁ ማለት ነው እዚጋ እንግዲህ የመጀመሪያውን ሱፍራ ስታዩት በጣም ነው የሚያምረው ሲሰራ ደግሞ በጣም የመጨረሻ በጣም ቀላል ነው ግን ስታዩት የሆነ ከባድ ነገር ይመስላል፣ ግን ከባድ አይደለም። በጣም በጣም ቀላል ነው። ለእይታም ብዙም የሚዘጋ አይደለም። ያው አንዳንዳሉ ተሰርተው የማያምሩ ሱፍራዎች ይኖራሉ። ነገር ግን ይሄ ከመረጣችኋቸው ሱፍራዎች ውስጥ በቃ ለየት ያለ ነው። በረድ ያለ ነው። በጣም ደስ ይላል። እንደምታዩዋቸው ዳንቴሎችም ጠገም ተደርጎላቸዋል ማለት ነው። ያው ጠገም ባይሆኑም ግን ያው እንግዲህ የሴትዮዋ መርጫ ነው። እንደዚህ ሆነልኝ ብላ የተሰራላት ሱፍራ ነው ማለት ነው። እና እንደምታዩት ቆንጅዬ ሱፍራ ነው ማለት ነው። ባንዲራ ነው፣ ግን የሆነ ባንዲራ እንዲመስል አልሆነም። በቃ ቀለል ያለ ነገር ነው ስታዩት፣ እና ቀለል ያለ ነገር ነው ስታዩት፣ በጣም ብዙ ቢጫ ቢጫ ነገር የሆነ የሆነ ነገር አልገባበትም። ወርቃማ ነው ግን በቢጫ ቦታ ወርቃማ ነው ያለው ነገር፣ ግን ይሄ ወርቃማው የሆነ በረድ እንድል አድርጎታልና፣ በረድ ያለ ከለር ነው ማለት ነው። እንግዲህ ቀዝቀዝ ያለ ከለር የምትፈልጉ ሰዎች እንደዚህ አድርገን አሳምሬ ይሰራላችኋለሁ ማለት ነው። ከእናንተ የሚጠበቀው ቤታችሁን ልቅምቅም አድርጋችሁ ኮተታችሁን ካነሳችሁ በኋላ ረከቦታችሁን፣ ቡናችሁን፣ ሱፍራችሁን ታቀራርባላችሁ። በዚህ መልኩ ፏ ፏ ፏ ፏ ያለ ቡና ትጠጣላችሁ ማለት ነው። ያው እንግዲህ ቡና ጠርቻችኋለሁ፣ መታችሁ እንደ ተጠጡ ስል በትህትና ጠይቃለሁ። ያው እንደምታዩት ይሄ ደግሞ ፒንክ ነው። በጣም በጣም ነው የሚያምረው። ማሻላ እንደምታዩት ቆንጆ ተደርጎ ይሄ አበባ ማስቀመጫው። እንደምታዩት ይሄ ሱፍራው ሙሉ በአንድ ላይ ጥገም ሆኖ ነው ማለት ነው። እንደምታዩት በጣም ደስ ይላል። እችም ያው ቤቱን ሞቅ ላይ አድርገው ይችላል፣ ግን በረዳለች ነች፣ እችም ማለት ነው። እዚህ ጋ ደግሞ ያው የመስሪያ ክር ከፈለጋችሁ በሚል ሂሳብ ነው ማለት ነው። ክር ከፈለጋችሁ መረቡም ሱፍራውም ስላለን የፈለጋችሁትን አይነት ከለር መምረጥ ትችላላችሁ። እንሰጣችኋለን ማለት ነው። እንደምታዩት ብዙ በድር ዘና ያመጣውት መረቡም አለ መርፌም አለ ኪሎሽ አለ። ኢትዮጵያ ክር፣ የዚህ ሀገር ክር የምትፈልጉትን ሁሉንም አንድ ቦታ ላይ ታገኛላችሁ። መማርም ለምትፈልጉ ማስተማር እንፈልጋለን እንሰጣለን ትምህርቱን እና እንደዚህ እንደዚህ አድርጋችሁ እየገዛችሁ የቡና ሱፍራችሁን እየሰራችሁ ቤታችሁን እንደመቅፏከች ማድረግ ነው። እንደምታዩት እዚህ ጋር መረቡ ያያችሁት በድርዘ መድርዘ ያመጣውት ለምትፈልጉ እናስረክባለን፣ መረከብም ለምትፈልጉ እናስረክባለን፣ መግዛትም ለምትፈልጉ ደግሞ እንሸጥላችኋለን ማለት ነው። እና እንግዲህ ሌሎቹን ሱፍራዎችም እያያችሁ እንድትጋበዙልኝ ያደረግኳችሁ፣ ይሄ ደግሞ ኢትዮጵያን ሞቅ ደመቅ አድርጎ ፍንትዎ አድርጎ የሚያሳይ የቡና ሱፍራ ነው ማለት ነው። እንደምታዩት ማሻላ በልብ ቅርጽ የተሰራ ነው። ደስ የሚል ሱፍራ ነው ማለት ነው። እንግዲህ ሁላችሁም እንደዚህ ሞቅ ደመቅ ሸብረቅ ያሉ ስፍራዎችን እያዘዛችሁ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። ያለነው ጅዳ ነው። መካም ሪያድም እንሰራለን። ከእናንተ የሚጠበቀው ያው የስልክ ቁጥር እናስቀምጣለን። ባዮ ላይ ወይም ቴሌግራማችን ላይ በመግባት ቁጥራችንን መውሰድ ትችላላችሁ። በኢሞ፣ በቴሌግራም፣ በዋትሳፕ ብታናገሩን እንዲሁም ቀጥታ ደውላችሁ ብታናገሩን ፈጣን ምላሽ ታገኛላችሁ ማለት ነው። እና ያው እንዳልኳችሁ ይሄንን አሳምረን እንሰራለን። አይታችሁ ሱፍራውን እንደምትደሰቱ ተስፋ አርጋለሁ ሁላችሁም ላይክ እንደምታደርጉትም ተስፋ አደርጋለሁ። አያችሁ እነዚህ ደግሞ ቀለል ቀለል ያሉ ሱፍራዎች ናቸው፣ በጣም ቆንጆ ናቸው። እናንተ በምትፈልጉት መልክ ልናዘጋጅ እንችላለን ማለት ነው። እናንተ ያው እንዳልኳችሁ ማዘዝ ብቻ ይኸው። ክሮችን፣ የኢትዮጵያ ክሮችንም ከፈለጋችሁ እነሱም አሉን ማለት ነው። እናም እነዚህ የኢትዮጵያ ክሮች ናቸው። እንግዲህ ማዘዝ ለምትፈልጉ እንዳልኳችሁ በሁሉም በኩል ብትመጡ ታገኙኛላችሁ ማለት ነው። ደውሉልኝ፣ እዘዙኝ፣ የምትፈልጉትን ሁሉ በአንዴ ታገኛላችሁ ማለት ነው። እንደምታዩዋቸው ቆንጆ ቆንጆ የኢትዮጵያ ክሮች ናቸው። አያችሁ እዚ ጋ የተለያዩ ከለሮች አሉ። ከኪሱ ውስጥ ያልወጡም የተለያዩ ከለር አለ። እነዚህ ብቻ አይደሉም። ያው ለማሳየት ያክል የወጡ ናቸው። እነዚህ መጠናቸውን ለማሳየት እና አይነታቸውን ለማሳየት የሆነ ነው ማለት ነው። ያው እንደምታያቸው ይሄ ቡኒ ከለር ነው። እዚህ ጋር ካሮት ከለር አለ፣ አረንጓዴ ከለር አለ። የምትፈልጉትን ሁሉ በአንድ ቦታ የምታገኙበት ካምፓኒ ነው ማለት ነው፣ የእኔ ካምፓኒ። እንደምታዩት ክር አለ፣ ቡና ሱፍራ አለ፣ ቡና ሱፍራ መስሪያ ክር አለ፣ ኪሎሽ አለ፣ መርፌ አለ። ምን የሌለውን ብቻ ጠይቁኝ። እኔ ጋር የሌለውን ብቻ ነው መጠየቅ የሚጠበቅባችሁ። ሌላው ከኔ ጋር ሁሉም አለ ማለት ነው።